ሰላም ውድ ቤተሰቦቻችን፣ ለዚህ ዩትዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ ይህ ቪዲዮ እስከ መጨረሻ ድረስ በመከታተል አብራችሁ እንድትቆዩ። ዛሬ እንግዲህ በአንድ ርዕስ ጉዳይ ላይ ነው። ርዕሱ ላይ እንዳያችሁት ቪዲዮ መግቢያ ርዕስ ላይ እንዳያችሁት በዚህ ሰዓት እጅግ በፍጥነት በማድረግ ላይ ያለ ማህበራዊ ሚዲያ አለ። እሱም ቲክቶክ ነውና ስለ ቲክቶክ አንዳንድ ቲፖችን አጋራችኋለሁኝ። እኔ በአጭር ጊዜ ውስጥ ቲክቶክ ላይ እጅግ በጣም ቫይራል መውጣት ች ችያለሁኝ ለዛም ደግሞ ምን ምን ነገሮችን አድርጊያለሁ ምን ምን ተጠቅሜ ነው ቪዲዎች ቫይራል ኢን ሚሊየንስ በሚሊየን ሊታዩ ይችላሉት የሚለውን ለእናንተ ማጋራቻውallowing የቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እንድትተባበሩኝ። ማንኛውም ሰው እንግዲህ የሆነ ነገር ለመስራት አላማ ሊኖረው ይገባል። ቲክቶክ ከፍቶ ቪዲዮዎችን በመልቀቅ ቫይራል በመውጣት ሰው ብዙ ሰዎች ጋር በመድረስ ምን አገኛለው ለምን የሚለው መጀመሪያ ፎከስ ማድረግ አለበት። ለመፈመስ ፈመስ ነው ፕሮዳክቶቹን ለማስተዋወቅ ነው። ሰዎች ጋር ሰዎችን ፎሎወር አገኘ ፎሎወር ከሰበሰበ በኋላ ብዙ ቤተሰቦችን ካፈራ በኋላ ያንን አካውንት ለምፐርፐስ ይጠቀምበታል የሚለው ነገር የመጀመሪያው አላማ መሆን አለበት። አሁን ላይ ቲክቶክ ዋና ጥቅሙ ፕሮዳክቶችን በማስተዋወቅ ሰዎች ጋር እጅግ በአጭር ቪዲዮዎችና በተንቀሳቃሽ ምስል ማለት ነው ሰዎች ጋር በመድረስ ተወዳጅነትን ያገኘ ማህበራዊ ሚዲያ ሆኗል። ቲክቶክ ላይ እኔ በጣም በአጭር ጊዜ ነው ቲክቶክ የከፈትኩት ቲክቶክ ቪዲዮዎችን መልቀቅ የጀመርኩትና ምን ምን ዘዴዎችን ተጠቅሜ ከ126 ሺህ በላይ ፎሎወር ማፍራች ያለው ዊዝን ፋይቭ መንዝ በአምስት ወር እና ስድስት ወር እና በዚህ ውስጥ የተጠቀምኳቸው ዘዴዎች ቴክኒኮች ምን ነበሩ? ቪዲዮዎች እንደምታያቸው በጣም በሚሊየን የታዩ ኦልሞስት በሺ በጣም ከመቶ ሺህ በላይ ብዙ ቪዲዮዎች ታይተውልኛል። ይህንን ቫይራል ለመውጣት የተጠቀምኳቸው ቴክኒኮች ምንድን ናቸው? ያን ያህል ሰዎችን ፎሎወር አድርጉ አድርጎ እያልሁ እየለመንኩ አይደለም። ምክንያቱም ሰው ራሱ ፈቅዶና አስቦበት ተመችተው የምትለቀው ኮንቴንት ሲመቸውና ፎሎ ሲያደርግህ ነው አንተ የራስ የሆነ ኦደንስ ሊኖርህ የሚችለው ማለት ነው። ሰው የሆነ ኢንተርቴንመንት ኮንቴንት ላይ ብትሰሩ ሞር ፎሎወሮችን ታገኛላችሁ። መዝናኛ ኮንቴንት ላይ ፎከስ ካረጋችሁ እነዛን የምትለቋቸው ቪዲዮዎች በዛ መሰረት ከሆኑ ብዙ ፎሎወሮችን ታገኛላችሁ። ቲክቶክ አብዛኛው ትሬንድ ነው። በቃ ትሬንድ የሆነ ሀሳብ ይነሳል። አንድ ሰው ያነሳዋል። በዛ ላይ ሰዎች ትሬንድ እያደረጉት ያንን እየተቀባበሉት የራሳቸውን ክሬቲቪቲ እየጨመሩበት ይሰሩታል ማለት ነው። የተጠቀምኩት የመጀመሪያው ቴክኒክ ምንድን ነው? ታጎችን ነው በምትለቋቸው ቪዲዮዎች ላይ ሾርትና ፕሪሳይዝ የሆኑ አጭር እንዲሁም በሁሉም ቪዲዮዎች ላይ ተመሳሳይ የሆኑ ታጎችን ብትጠቀሙ ሀሽታግ ማለት ነው። ሀሽታግ እየተጠቀማችሁ በክሬተር ሰርችን ሳይት ሊሆን ይችላል፣ በተለያዩ ዘዴዎች ለኦደንሶች ይደርሳል ማለት ነው። ለምሳሌ ኤፍ ዋይ ፒ ፎር ዩ ፔጅ የሚል ዋና ብዙዎች የሚጠቀሙት ሀሽታግ አለ። እሱን እጠቀማለሁ። ፎር ዩ ኤፍ ዋይ ፒ ፎር ዩ ፔጅ ፎር ዩ ይሄ ማለት ፎሎ ላላረጓችሁ እንዲደርስላችሁ ያደርጋል ማለት ነው። ቪዲዮ እናንተን ፎሎ ላላደረጓችሁ ቲክቶክ ተጠቃሚዎች በአጭር ጊዜ በአጭር ስክሮል በሚያደረጉበት ጊዜ ይደርሳል ማለት ነው። ያንን ደግሞ ከእናንተ ጋር ፎሎ ማያደረጓችሁ ሰዎች ጋር ደርሶ እነዛ ሰዎች ለቪዲዮችሁ ኢንጌጅ ካረጉት ላይክ ካረጉት ኮሜንት ካረጉላችሁ ሼር ካረጉላችሁ ድጋሚ የምትለቁት ሰዎች እነዛ ሰዎች ፎሎ ባያደረጓችሁ እንኳ ለነሱ ይደርሳል ማለት ነው ሶ ተመሳሳይ ኮንቴንት ላይ ፎከስ አድርጋችሁ ሰዎችን ቀልብ የሚስቡ ወቅታዊ ነገሮች ላይ ብትሰሩ እጅግ በጣም ውጤታማ እንደምትሆኑ እርግጠኛ ነኝ። ሶ በአጭር ጊዜ ውስጥ ብዙ ፎሎወር ማግኘት ትችላላችሁ ማለት ነው። የእናንተ የምትሉት ኦደንስ አለ። ለዛ ኦደንስ ደግሞ የመጀመሪያ የናንተ ፕሮዳክት ማስተዋወቅ ሊሆን ይችላል። የራሳችሁን ቢዝነስ ማስታወቅ ሊሆን ይችላል። የሌሎችን ቢዝነስ ማስታወቅ ሊሆን ይችላል። እንዲሁም ደግሞ እዚህ ተከፋይ በሆኑበት ሀገር ላይ የምትሰሩ ከሆነ ዳይሬክትሊ ከቲክቶክ ፔመንት ልታገኙ ትችላላችሁ ማለት ነው። ሶ ጥያቄ ካላችሁ እስኪ የራሳችሁን ጥያቄ ያልገባችሁ ግልጽ ያልሆንላችሁን ኮሜንት ላይ ያስቀምጡልኝ፣ መልስ ሰጣችኋለኝ። የዛሬ ቪዲዮ ይህን ይመስላል። አብራችሁን ስለነበራችሁ አመሰግናለን። በሌላ ቪዲዮ እስከምንገናኝ ቻው፣ ቸርን ሰንብት